ለኮሪደር ልማት አገልግሎት የዋለ ከ130 ሺህ ብር በላይ የዋጋ ግምት ያለው ፓኔል ብረት የሰረቀ ግለሰብ እጅ ከፍንጅ ተይዞ በጽኑ እስራት ተቀጣ። ምክትል ሳጅን ፍሬዩኒ ገብረ ጻዴቅ ዘግበዋለች። ዋና ሳጅን ፈለጉ ሻሻግሬ ዝርዝሩን ታቀርበዋለች። ተከሳሽ ብዙ አየሁ አለሙ ወንጀሉን የፈጸመው በአራዳ ክፍለ ከተማ ወረዳ 9 ልዩ ቦታው ግንፍሌ ተብሎ በሚጠራው አካባቢ ነው። በአራዳ ክፍለ ከተማ ፖሊስ መምሪያ የአራት ኪሎ አካባቢ ፖሊስ ጣቢያ የሴቶችና ህጻናት ምርመራ ቲም ኃላፊ ኢንስፔክተር አዲስ አለም ንጉሴ እንደገለጹት ተከሳሽ ብዙ አየሁ አለሙ በኮሪደር ልማት ለወንዝ ዳርቻ የዋለ አራት ፓኔል ብረት በሌሊቱ ክፍለ ጊዜ ነቅሎ ይዞ እየሄደ እያለ በስራ ላይ በነበሩ የፖሊስ አባላት አማካኝነት እጅ ከፈንጅ ተይዞ ተገቢው ምርመራ እንደተጣራበት ገልጸዋል። ተከሳሽ ብዙ አያለው የተባለው ንብረትነቱ የመንግስት ፓኔል ነው። ለልማት ኮሪደር ላይ ለወንዝ ዳርቻ ፍሳሽ ብዛት አራት ነው። የአንድ ዋጋ 33 ሺ የሚገመተውን በአጠቃላይ ከ130 ሺ የሚገመተው ንብረት ተጠርጣሪ ነቅሎ ሲወስድ በወቅቱ በስራ ላይ ተሰማርተው የነበሩት የፖሊስ አባሎች ተጠርጣሪውን እጅ ከፍንጅ በመያዝ ወደ አራት ኪሎ ፖሊስ ጣቢያ ምርመራ ክፍል ይዘው መጥተዋል። ምርመራውን አጣርተን ተከሳሽን አቅርበነዋል ፍርድ እንዲያገኝ አድርገናል የክስ መዝገቡን የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ሶስተኛ ወንጀል ችሎት ተከሳሽ ብዙ አየው አለሙ የስርቆት ወንጀሉን የፈጸመ መሆኑን በቀረበበት ማስረጃዎች አረጋግጦ ጥፋተኛ በማለት ተከሳሽን ያርማል ሌሎች ወንጀል ፈጻሚዎችን ያስጠነቅቃል በማለት በሶስት አመት ከሰባት ወር ጽኑ እስራት እንዲቀጣ ወስኖበታል በህዝብና በመንግስት ሀብት ላይ የሚፈጸሙ የስርቆት ወንጀሎችን በመከላከል ረገድ ህብረተሰቡ የድርሻውን መወጣት እንዳለበት ኢንስፔክተር አዲስ አለም ንጉሴ ገልጸዋል። ማንኛውም ህብረተሰብ የመንግስት ንብረትን እንደ ራስ አይቶ ወንጀል ሲፈጸም ካገኙ ለፖሊስ ጥቁማ መስጠት ከቻሉ በአካል መጥተው ጥቁማ መስጠት ካልቻሉ ግን እዛ ቦታ ላይ በመሆን ዘጠኝ ዘጠና አንድ ስልክ በመደወል ጥቆማ መስጠት ይቻላል። በተጨማሪ ግን የመንግስት ንብረት በስራ ላይ የዋለ መሰረተ ልማት ኮሪደር ላይ ሁሉም ንብረት እንደ ራሱ አይቶ መቆጣጠር፣ ማየት፣ መገንዘብ እንዲሁም ደግሞ ዘጠኝ ዘጠና አንድ ለአዲስ አበባ ፖሊስ ኮሚሽን ጥቆማ መስጠት ይቻላል።